ፖስት ያረኩትን ፎቶ አይተሻል? አዎ አይቼዋለሁ። እና ምን ይሁን? እንዳየሽው ማሳይቶኛል፣ ግን ላይክ አድርጊው ማለቴ ነው። ምን ነሽ ነው ዘገየሽ። አላደርግም። ሲጀመር ይሄንኛው ልፖስተው ይሄንኛው ልፖስተው ብለሽ ፎቶ አላክሽልኝም። ሲቀጥል ደግሞ ፎቶ አያምርም። ስለዚህ ላይክ አላደርግም። አንዳንዴ እኮ በራሴ ልመራ ብዬ ነው። ምን ነሽ ነው ነው። ጥሩ በራስሽ ተመርተሽ የፖስተሽው ፎቶ አያምርም። ስለዚህ ላይክ አላደርግም። ጉድ ጉድ ጉድ አብርሽ ጨለለ ለየለት። ማነው ተረዳድቶ አማኑኤል ሆስፒታል ሊያስገባው የሚችል የሚያግዘን የሚያግዘን በንጹህ የሚወደው ብቻ ማለት ነው። ሰላም ሰላም! እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም እኔ ጋር፣ ሁሉ ሰላም ሁሉ መልካም እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩ ቪዲዮን ስትጀምሩ እንደተለመደው ላይክና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድሰጡ እያልኩኝ ከፊት ላይ እንግዲህ ያስገባላቸው የተለያዩ ሽፍኖችን እዘዙ፣ ቅመሞች የስራ የሚሰራ ሰው አበረታቱ። ይሄ ዝሙት የሚያስፋፋ የማይረባ ነገር የሚለቅን ሰው ተቃወሙ ተቃወሙ። እንግዲህ ይሄ ፎቶቸው በቀደም ከሰሩት ከቲክቶክ ቪዲዮ ላይ አንስቸው ነው። እንዴት እንዴት እንደሚሆኑ ሀረካታቸው እንደሆነ እያያችሁ እንደሆነ እንግዲህ እኔም ማይናለኝ እናንተ ማይናላችሁ እያየን ነው። እውነቱን ስነግራችሁ ማለት ነው። ሌላው ነገር ዛሬ ጭራሽ ሆኖ በስቶሪው ላይ ቲክቶክ በሉት ኢንስታግራም በሉት ታይታ የምትወደድ እያለ ለቀቃት ፖሰታት ማለት ነው። ፖስተታት እንዲህ እኔ ሳስበው ተመሳሰሉበት። እንዲህ አብርሽና ማን ነው ሩታና ሄርሜላ ተመሳስለበት ይሆን እንዲ? ሰውዬ እኔ ምንም እየገባኝ አይደለም። እየሆነ ያለው ወይም እየተካሄደ ያለው ነገር በጣም ነው የሚደብረው እኮ። ማለት አንዳንድ ጊዜ በድፍረት የምናረጋቸው ነገሮች እስከመጨረሻው ዋጋ ያስከፍሉናል። ይህንን ማወቅ አለብን፣ መገንዘብ መረዳት አለብን። ሰዎች ወይ ወይ ስላሉን ብቻ ወይም ደግሞ ሰዎች ይሄ ይሁን ይሄ ይሁን ስላሉን ብቻ የምናደርገው ነገር አይደለም። እኔ የምለው ግን እሷ ቤተሰብ የላትም ወገን ማለት ባሏ፣ እንዴት ነው በህይወት አለ? ግን ባሏ የልጁ አባት ማለት ነው። ለነገሩ በዚህ ዘመን ያለ ሰው እኮ ማለት ነው ገንዘብ በልጦበታል። እውነቱን ስነግራችሁ ገንዘብ በጣም በልጦባቸዋል። ይሄ ምንም የማይካድ እውነት ነው። ለገንዘብ ሚስቱን አሳልፎ የሚሸጥ ለገንዘብ ባሏን አሳልፋ የሚሸጥበት ዘመን ላይ ነው ያለ ነው ማለት ነው። እና እኛ ድራማ መሆኑ ጠፍቶን አይደለም፣ ግን እየተካሄደ ያለው ነገር ጥሩ እንዳልሆነ ነው እኔ መናገር የምፈልገው። በእውነት ማለት ያስጠላል። በቃ በአጠቃላይ ያስጠላል። እንደዚህ አይነት ነገር ማንም ልትቀበሉ አይገባም። ደጋፊ ተብዬዎችን ብትሆኑ አንዳንድ ጊዜ አስተውሉ ማለት የምደግፉትን ነገር ለዩ። ሰውን ውደዱት አትደግፉት፣ ያን ሀሳብ አትደግፉት። ማለት ጥሉት ማለት አደለም፣ ወይም ደግሞ ትጠሉት አላችሁ ማለት አደለም። እኔ አሁን ይሄንን ስለምናገሩ አብርሽን እጠሏለሁ ማለት አደለም። ትክክለኛ እየሆነ ያለውን ነገር ነው መናገር የምፈልገው። የሚወደው ሰው አንድን ሰው እኔ ስሳሳት ሳምሪ፣ በስድብ ሳይሆን ይሄ ስህተትሽ ነው ብሎ ከነገረኝ ልማርበት፣ ልቀየርበት፣ ልለወጥበት ራሴን ቆብዬ ላስብበት እንጂ የሚረዳኝ እኔ ዝቅ የሚያደርገኝ ነገር የለም። ስለዚህ እነዚህ ሁለት ሰዎች ደግሞ እያደረጉ ያሉት ነገር ተገቢና ጥሩ አይደለም ብሎ መቃወም የወዳጅነት እንጂ የጠላት አይደለም። ነው ዛሬ እንግዲህ ታይታ የማትጠገብ ቀርቦ ላያትማ ምናምን እውነትህን ነው እንዴ? ቀርበህ እንደ በየ ደቂቃው እንደዚህ እንደ ውሻና ድመት እየተላላስክ እንዴት ነው ቀርበህ ላታውቃት ምችለው። እኛማ የምናውቀው በዚሁ ሮቶኖቷን ነው እንደዚሁ እንደምት እንደምናያት ስስክ ስታ ስታወራ ነው የምናያት የት እናውቃለን እኛ ብለ ነው እኛ። እንዴት ነው ደግሞስ ምን ፈልገን ከሷ እንቀርባታለን። አንተው እዛው ቅረባት እንጂ ሀብርሽ። እሺ አሁን እንግዲህ ትናንትና ማታ ቪዲዮ አለቀቁም። አላቅም ሩታ ልትወልድ ብላ ሚሆን ምን እንደሆነ አላቅም። እንግዲህ በሌላ ቤት ቪዲዮ በእርግጥ ተለቆ ሊሆን ይችላል አላየሁም። እኔ ግን በሩታም በሀብርሽም ቤት ትናንትና ቪዲዮ አልተለቀቀም። ዛሬ ሊኖር ይችላል ብዬ አስባለሁኝ። ነገር ግን አሁንም ቢሆን አንዳንድ መጥፎ ነገሮችን የምትፖስቱ ሰዎች ተቆጠቡ። ነገ የምታዩት ነገር ነው። እርጉዝ አይደለችም። በይሄ ፕላስቲክ ቂጥ አለ አይደለ? እንደሱ አይነት የሆድ እያደረጉ ምናምን የሚፖስቱ አሉ ጨርቅ ኳስ ይሄ በሎና ፊኛ ፊኛ እያደረጉ የሚፖስቱ አሉ። የእሷን ፎቶ እያስቀመጡ ምናምን እና ለሁሉም ጊዜ የለው፣ ትደርሱበታላችሁ። በዚህ ልክ የሰው ልጅ ምን ቢሆን ይወጡ ድራማ ማለት ልጅን ለምን ለድራማ ለመጠቀም ፈለጉ ብላችሁ አሰባችሁ እናንተ ማለት ነው። እናውቃለን ረጅም አመት፣ ረጅም ጊዜያት ድራማ ነው ሲሰሩ ድራማ እየሰሩ ነበረ። ግን ደግሞ ድራማ ቢሰሩ እርግዝና የሚያክል ነገር የሚወለድና የሚታይ ነገር ላይ በዚህ ልክ እራሳችሁን እንትን ብላችሁ መሳለቅ ተገቢ ነው ብዬ አላስብም። ትደርሱበታላችሁ አላችሁ ለሁሉም ነገር። አንዷ እንደውም በቀደም ሂሳብ እያሰበች ነበረ፣ ዱባይ መጥተው ከዱባይ ተመልሰው ይሄን ያህል ወር እንግዲህ አንድ አመት ሞላው ሆዷ ውስጥ ሩታ፣ ዩቲዩብ ይካፈትልት እያለች በጣም እንትን ስትል ነበረ። እና እንደዚህ አይነት ቀሎች አያስደስቱም እውነቱን ስነግራችሁ ማለት ነው ግን ደግሞ እናንተ ድራማ ነው ብላችሁ ካሰባችሁም ደግሞ ይሄ ልጅ አሻንጉሊት ወይ ጨርቅ አሻንጉሊት ወይ ደግሞ ኳሳ አይደለም። ነገ የምታዩት ነገር ነው። ነገ እውነቱን የምታውቁበት ነገር ነው። ስለዚህ ማለት ክፉ ነገር ከመናገር ተቆጥባችሁ መጨረሻውን ብታዩ የተሻለ ነው። እኔ የሚገርመኝ ነገር እንደዚህ ይሄንን መላላስ ከትዳር ውጭ እንዲህ አይነት ነገር መላላጥን እየደገፋችሁ ሩጣን ከቤት መውጣቷ መንቀፍ በጣም ይሄ እንጃ ምን እንደሆነ አላውቅም። እንዴት እንዳሰባችሁት ሁለቱንም ከነቀፋችሁ ሁለቱም አይነት ነገር ነው መነቀፍ ያለበት ከቤት መውጣቷ ትክክል ነው እያልኩ አልነበረም በወቅቱ። ግን ደግሞ አሁን ላይ የሆነ ያለው ነገር የባሰ ነው። እሷ ከቤት መውጣቷ ምናልባት ለምን የሚል ጥያቄ ሊያስነሳ ይችላል እንጂ ያን ያክል ባለጌ፣ መጥፎ ብሎ የሚያሰድብ ነገር አይደለም። አንዲት ሴት ከቤት መውጣት ወይ ደግሞ ከባለ ስትጣላ ኮብልላ ወደ ቤተሰብ መሄድ ምናም የሚባለው ነገር ያን ያክል እሷ ላይ እንትን የሚያደርስ ነገር አይደለም። ግን ደግሞ እንደገመታችሁትን ገመታችሁትም ካሰባችሁት እራሱ መስደብ ከነበረ እዚህ ጋ የነበረውን ነገር ነው። ዞሮ ዞሮ አሁን ለመስቀል ፕሮግራማቸውን እንደጨረሱ፣ በዚህ አጋጣሚ ያሰምቻለሁ። ያሩታና ያብርሽ ፕሮግራም ማለት ያሩ ጉዝም ስለሆነች እንደዚህ በሰርግ ምናምን ድምቅብቅ ያለ ነገር ሊሆን አይችልም። ነውርም ስለሆነ ታውቃላችሁ በደንብ ከጋ ብቻ፣ በፊት በሽምግልና ብቻ ነው እነሱ የቆሙት ነበረና በደንብ ድብልቅልቅ ያለ ሰርግ ለማድረግ እንግዲህ ሩታ ቀድማ ያዛረገች እና ሳይሳካላቸው ቀረ። ለክርስትናው በደንብ ፏ ብትን ተብሎ እኛም ተጠርተን እንደ ዱባዩ ሰርግ ማለት ነው ምናከብሮ ይመስለኛል። አዎ፣ አዎ እኔ ራሱ ለክርስትና ሀገር ገባለሁ እንዴ ለካ አሁን ነው። አይ ምንሆን እናቴ ለሁለተኛው ልጅ በቃ ችግር የለውም። ለሁለተኛው ልጅ ሁላችን ተሰብስበን ገብተን የዩቱበሮች ፕሮግራም ተብሎ ይዘጋጅልናል። መጥቃቅንና አነስተኛ ከዩቲዩብ እስከ ተመልካች ሰላማዊ ሰልፍ ወተን። የዛኔ አብርሽ ምናልባት በሬ ማረድ ሊኖርበት ይገባል። አሁን ይሸቅል ቶሎ ቶሎ ግን፣ የዝሙት ሽቀላ አይቅርብን፣ ይቁም፣ በቃን፣ አንፈልግም እያላችሁ ተቃውሞ ቤተሰብ፣ እንጂ አትደግፉ እንደዚህ አይነቱን ነገር፣ ምን የሚያስተምር ነገር ስለሌለው ማለት ነው። ውድ ቤተሰቦች፣ ለማንኛውም ጉድና ያለን እንግዲህ ማታም ይመጣሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከዛ ድረስ መዳረሻ ነው። ወዳቸዋለሁ። መልካም ጊዜ። ቻው ቻው። አገባሁ በጣም ወደው ወይኔ ወይኔ ወይኔ በጣም ነው የምወደው እ እሱ ሰውዬ ብታዩ አጭር ነው። እኔ እንኳን አጭር አልወድም ነበር። ምን እንደጣለብኝ አላቅም። ያን ወደድኩ ይኮራል ግን